ጠቅላይ ሚኒስትሩ በጊዜ አስተዳደር ፕሬዚደንት ሹመት ላይ ፊርማውን አስቀምጠው፣ ፊርማውን ስላስቀመጠ ሂደቱ ጠቅላይ ሚኒስትሩ ኢንቮልቭ ያደርጋል ነው የእኔ ሞረድ። እኛ አውርደነዋል የእኛ ፕሬዚደንት አይደለም፣ ይቀየሩ ያልናቸውን ቀይረናል፣ ገሌን ገሌን አስበናል። አይ ቲንክ ዚስ ታይም ራውንድ ከታደሰ ሳይሆን ሌላ ሰው አስበናል ብለው የመጡ ይመስለኛል፣ ዝም ብዬ ስገምት። ሌላ ፕሬዚደንት መተካት ካለብን ግን ከፌደራል መንግስት ጋር ነው መነጋገር ያለብን። ለማንኛውም ይሄንን ብሎ የሚመጡት ወደዛ ነው። ሰው ተወደደም ተጠላም፣ የጠቅላይ ሚኒስትሩ ሂንታ የሌለበት ነገር አይፈጸምም የሚል እምነት አለ ነው። የህውሀት አመራር ራሱን ቀውስ ውስጥ ከቶ የትግራይን ህዝብ የኦህዴድ ብልጽግና መቀለጃ ካደረገው ሰንብቷል። ለአንድ ወንበር የሚያደርገውን ትርምስ የአራት ኪሎ ደጅ መጥኛ ካደረገውም ውሎ አድሯል። የትግራይ ህዝብ የሞተለትንና የታገለለትን ራስን የማስተዳደር ስልጣን ለቤተ መንግስቱ እንዲሰጥ ያደርገው ህውሀት ሽመልስ አብዲሳና አብይ አህመድ የተባሉ የቀድሞ ተላላኪዎቹ እጣፈንታውን እንዲወስኑለት አድርጓል የገደሉትንና ያፈናቀሉትንም ሰዎች የህዝቡ ዳኛ እንዲሆኑበት አድርጓል። ዛሬ ደግሞ የዚህ ቀጣይ ክፍል የሆነ ቀልድ ከዚሁ ቤተ መንግስት ይፋ ሆኗል። ፕሬዚዳንታችሁን በኢሜል ምረጡ የሚለው የጠቅላይ ሚኒስትሩ ፌዝ በማለዳ በፌስቡካቸውና በፕሮፓጋንዳ ተቋማት በኩል ተስተጋብቷል። ትግራይ በዘላቂ ትርምስና ቀውስ ውስጥ እንዲቀጥል መደረግ አለበት የሚለው የኦህደድ ብልጽግና ውሳኔ ተግባራዊ ይሆን ዘንድ የክልሉ ልሂቅ የህዝቡን ጥያቄ ትቶ በአንድ ሰው ስልጣን ላይ እንዲራኮት የሚያደርገው መንገድ ተቀይሷል። የህወሀት አመራር ለአንድ ወንበር የሚያደርገው መወነጃጀል ትግራይን በበቂ ደረጃ ቀውስ ውስጥ እንዲገባ አላስቻለውም ብለው ያመኑት ጠቅላይ ሚኒስትሩ ህዝቡ የሚሳተፍበት ያሉ መስለዋል። እናም በኢሜል ፕሬዚዳንት ይጠቁም ሲሉ ጥሪ አቅርበዋል። ኤርትራዊም ፓኪስታናዊም በዚህ ኢሜል ላይ ከፈለገ ዳንኤል ክብረትን ካሻውም ሽፍታውን መስፍን ሀጎስን መጠቆም ይችላል ማለት ነው። የተፈራረምከው ስምምነት ከተፈራራሚው አካል ጋር ተነጋግረህ ሁሉን የሚያካተተ መንግስት ታቋቁማለህ የሚል እንጂ ሌላ አይደለም የሚል ጥያቄ የሌለባቸው የብልጽግናዎች አለቃ የለም። በኢሜይል ጥቆማ አቀበላለሁ ብለው የቀውሱን ተሳታፊዎች ለማብዛት፣ የችግሩን ዘመንም ለማርዘም የሚያስችላቸውን አዲስ ስልት ይፋ አድርገዋል። ጠቅላይ ሚኒስትሩ ስራቸውን እየሰሩ ነው። አብዝተው የሚጠሉትን ከምድረ ገጽም አጠፋዋለሁ ያሉትን የትግራይን ህዝብ በዘላቂ ቀውስ ውስጥ እንዲገባ የትኛውንም ነገር ሊያደርጉ እንደሚችሉ አስቀድሞም የታወቀ ነው። ቀበሮ የተፈጠረው በጎችን ሊበላ ነውና ይህንን ሲያደርግ ስራውን ሰራ መባል እንጂ ሌላ ሊባል አይችልም። ችግሩ ያለው እረኛ ነኝ ብሎ የተሰማራው ላይ ነው። ከዚህ አንጻር ጠቅላይ ሚኒስትሩ እንደ ቀበሮው የሚጠሉትን የትግራይን ህዝብ እንደ በግ እንዲታረድ ያደረጉትን ያንን ደግ አገር ወዳድ ህዝብ ለመብላትና ለማባላት የትኛውንም ድንጋይ ቢፈነቅሉ እንደ ቀበሮው ስራቸውን ሰሩ መባሉ ልክ ይሆናል። ህወሓት የፈጠረው ቀውስ አቅም የለሽ ሆኖ ፖለቲካም ጠፍቶበት ለአንዲት ወንበር ሲጓተት በመጨረሻም ኦህዴድ ያፈናቀለውንና በካምፕ ውስጥ ያስቀመጠውን ያሳደደውንና ያሰ ሰደደውን ለዲሞክራሲያዊ ስርዓትና ለምርጫ ፖለቲካ ሲል ዋጋ የከፈለውን የትግራይን ህዝብ መሪህን በኢሜይል ጠቁመኝና እኔ ላጽድቅልህ ሲል በጠቅላይ ሚኒስትሩ በኩል ተከስቷል። እናም ቀበሮው ስራውን ሲሰራ መጠየቅ ያለበት እረኛ ነኝ ብሎ የተሰየመው ነውና። ቁም ነገሩም ያለው እዚሁ ላይ ነው። እሳቸውን ችግራችንን ለመፍታት ያግዛሉ ብሎ የሚያስበው የህወሓት አመራር ግን ከበጉም የባሰበት ሆኗል። ደግሞም ነገሩን ቦይኮት ከማድረግ ይልቅ የጠቅላይ ሚኒስትሩን ጥሪ ተቀብሎ ጥቆማ ሲሰጥ የሚታይ ትግራዋይ ሲታይ ሁኔታው ያለበትን አዘቅት ያመለክታል። እንዲያም ሆኖ ዘርዘር ተደርገው የሚነሱ ጥያቄዎች አሉ። ጠቅላይ ሚኒስትሩ ደቡብ አፍሪካ ድረስ ሰው ልከው የፈረሙት ስምምነት ከተፈራራሚዎች ጋር በመነጋገር መንግስት ይመሰረታሉ ቢልም እሳቸው ግን ዶርዜም መንዜም ስልጥ ሶማሌም፣ ኤርትራዊም፣ ሲውዲናዊም ፕሬዚዳንት እንዲጠቁም ጠይቀዋል። የዚህ ምክንያቱ ምንድን ነው? ሰሞኑን ቃል ሲገቡላቸው የነበሩ ፕሬዚዳንት ትሆናለህ እየተባሉ ሲነገራቸው የሰነበቱ ሰዎች ነበሩ። ለብዙ ሰው ቃል የገቡት ጠቅላይ ሚኒስትሩ አሁን ደግሞ በኢሜይል ላኩልኝ እያሉ እንደ ድሮ ፖስተኛ እየጠየቁ ነው። ቃል የተገባላቸው ሰዎች እነማን ነበሩ? አሁንስ ይህንን ማድረግ ለምን አስፈለጋቸው? እየካዷቸው ነውን? ይህ የጠቅላይ ሚኒስትሩ መልእክት ክፋትም ቀልድ የሚያጀለው ነው። ክፋቱ ህዝቡንም ማሳትፌ ፕሬዚዳንት መረጥሁ፣ በትግራይ መሪዎቹ ብቻ ሳይሆኑ ህዝቡም በዚህ የጊዜያዊ መንግስት ፕሬዚዳንትነት የሚነታረክ ነው ለማለት ሲሆን፣ ቀልዱ ደግሞ እሳቸው የፈጠሩትን የሚቆጣጠሩትንና እንዳሻቸው የሚያደርጉትን ኢሜይል ለጥፈው በዚህ አካውንት ላኩልኝ ማለታቸው ነው። ከክፋቱም ከፌዙም በተነ ተደርገው የሚወጡ ጉዳዮች አሉ። ሰሞኑን ወደ ትግራይ ክልል ነዳጅ እንዳይገባ ብቻ ሳይሆን ከጅቡቲ ወደብ የክልሉን ነዳጅ ጭነው የሚያጓጉዙ ሾፌሮች ከዚያ እንዳይነሱ እሳቸው ልዩ ትእዛዝ ሰጥተዋል። የክልሉን ወታደራዊ መኮንኖች ንብረት አግደዋል። የፌዴሬሽን ምክር ቤት ሶስት ጊዜ ያጸደቀውን 20 ቢሊዮን ብር የትግራይ በጀት እንዳይሰጥ ከልክለዋል። ይህንን ሁሉ ያደረጉት ጠቅላይ ሚኒስትሩ አሁን ደግሞ በፕሬዚዳንታዊ ስልጣን ምክንያት የሚነታረከው የትግራይ ልይቅ የክልሉን ህዝብ አጀንዳ ትቶ በዚህ ላይ እየተራኮተ ሳምንታትን ብሎም ወራትን እንዲወስድ አዲስ መንገድ ከፍተዋል። ኢሜይሉ ፕሬዚዳንት የሚሆነውን ሰው ጠቁሙበት ተባለ እንጂ ቀነ ገደብ አላስቀመጠም። እናም ያና ብዝተው የሚጠሉትን የትግራይን ህዝብ ያ ሰብሰብ ብያለ ወግቶኛል የሚሉትን ህዝብ ያንን ካንሰር እናረምነው ብለው የፈረጁትን የትግራይን ህዝብ ስቃዩን ለማርዘም ይሆነኛል ያሉትን አጀንዳ ሲፈልጉ እንደገና ለብዙ ጊዜያት በአንድ ጊዜያዊ ፕሬዚዳንት ምክንያት እንዲራኮትና ችግር እንዳይፈታ ለማድረግ ተነስተዋል። በሰላም ስምምነቱ ላይ አንድም ቦታ ላይ ጠቅላይ ሚኒስትሩ የተለየ ስልጣን አልተሰጣቸውም። ይህንን የማተረማመሻ ስልጣን የሰጣቸው ግን ህወሓት ነው። ደግሞም ሰሞኑን በዚህ ፕሬዚዳንታዊ ስልጣን በኩል ንግግር ሲያደርጉ አንድ ግዙፍ ውሸት ዋሽተዋል። ምንም እንኳን ለሳቸው መዋሸት የየዕለት ተግባራቸው ቢሆንም ይህኛውን ግዙፍ ውሸትም ነጥለን እናስታውሰዋለን። በዝርዝር እንመልከተው። ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ህዝብ ለትግራይ ጊዜያዊ አስተዳደር ፕሬዚዳንት ጥቆማ እንዲሰጡ ጥሪ አቀረቡ። ምርጫ አራዝማለሁ ብለው ደግሞም የእኔን ውሳኔ ያልተቀበላችሁም ብለው ሚሊዮን ገዳይ ጦር የሚያሰማሩት ጠቅላይ ሚኒስትር አብይ የትግራይ ህዝብ መሪውን በኢሜይል ሊጠቁመኝ የሚለውን የተመለከተ እንዳስተያየት ሰጪ ክፋትና ቀልድ ያዘለ ብሎታል። በፌስቡክ ገጽ ስር ባለው አስተያየት መስጫ ላይ እኔን ተሳድባችኋል ያሏቸውን ሰዎች ሳይቀር እያሰሩና እየሰወሩ ያሉት በየትኛውም የብልጽግና ክልል ምንም አይነት ፖለቲካዊ ውይይትና ክርክር እንዳይካሄድ አድርገው በአንድ ሰው ማሲንቆ የሚደንስ ሀገር ያደረጉት ጠቅላይ ሚኒስትሩ ለሌላው ሁሉ የከለከሉት ለትግራይ ግን የፈቀዱት የህዝብ አሳታፊነት ያላቸው ለመምሰል ያደረጉት ጥረት ለክፋት ካለመው ሀሳባቸው የሚመነጭ ነው። አላማው ህዝብን ማሳተፍ ከሆነ ሰዎችን በማንነታቸውና በመጡበት አካባቢ ምክንያት ከመግደልና ከማሰር በቀየውም ሄዶ ከመፍጀት ሌላውን የኢትዮጵያን ምስኪን ህዝብም እስኪ መሪህን ምረጥ ብለው ድል ይስጡት የሚ ለው ከዚህ ክፋት አዘል መልእክታቸው የሚነሳ ቀላል ጥያቄ ይሆናል። እሳቸው የፈጠሩትን የኢሜይል አካውንት እሳቸው ብቻ የሚቆጣጠሩት እሳቸውና ሰራተኞቻቸው የሚያነቡት የትግራይ ሰው ብቻ ሳይሆን ማንም ሊጽፍበት የሚችል ከመሆኑን ባሻገር የትግራይ አርሶ አደርና ተፈናቃይ ካምፕ ውስጥ ተቀምጦ ሚሊዮኖች ፕሬዚዳንታችን እከሌ ይሁን ብለው ኢሜይል የሚልኩት እንዴት ነው የሚለው ደግሞ ጠቅላይ ሚኒስትሩ በሕዝቡ ላይ የፈጠሩት ቀልድ ይሆናል። አሁን ይህንን ማድረግ ለምን አስፈለጋቸው የሚለውን እንመልከት። ጠቅላይ ሚኒስትሩ በስልክም በአካልም ለተለያዩ አካላት ፕሬዚዳንት ትሆናለህ እያሉ ቃል ገብቷል። ጀነራል ታደሰ ወረደን ወደ አዲስ አበባ ጠርተው ፕሬዚዳንት አደርግሃለሁ አዋጅ እስከማሻሸልም ጠብቀኝ ማለታቸው ሲነገር ከርሟል። ታዜር ገብረ እግዚአብሔርን አሊያም አብርሃም በላይንም አደርጋችኋለሁ እያሉ ለሌሎች ሰዎች መናገራቸው ተሰምቷል። ሌሎች ኦህዴዶች ደግሞ ጌታቸው ረዳ ልናስቀጥለው ነው እያሉ እንደ አንጋሽ ሲናገሩ ሰንብተዋል። ይህንን ሁሉ ቃል ሲገቡ ከርመው በመጨረሻ ደግሞ ህዝቡ በኢሜል ይጠቁም ብለዋል። ስለ ጉዳዩ አስተያየታቸውን ለኢትዮ ፎረም ያጋሩ አንድ አስተያየት ሰጪ ጠቅላይ ሚኒስትሩ ይህንን በኢሜይል ጠቁሙኝ የሚለውን መልእክት ይፋ የማድረጋቸው ምክንያት የትግራይን ችግር ለማራዘምና ተሳታፊዎቹንም ለማብዛት ነው ይላሉ። ለተወሰኑ ሰዎች ቃል ሲገቡ ከርመው በኢሜይል ፕሬዚዳንት ላኩልኝ ማለታቸው ከተፈራራሚው አካል ጋር ሳይሆን ከሕዝቡ ጋር ተነጋግሬ እሾማለሁ በማለት ጊዜ ለመግዛትም ነው ሲልም ያክላል። የክልሉ የፖለቲካ ኃይሎች በአሁኑ ወቅት አንገብጋቢው አጀንዳቸው የትግራይ ህዝብ ችግር ሳይሆን የቀጣዩ ፕሬዚዳንት ማንነት እንደሆነ የገባቸው ጠቅላይ ሚኒስትሩ እዚህ ላይ ኢሜል የመጻፍ እድል ያለውን ህዝብ በመጨመር ንትርኩን ማስፋት፣ ቀውሱም እንዲባባስ የማድረግ ፍላጎት አላቸው። እናም ይህንን የፕሬዚዳንትነት ስልጣን ቋጭተው ህዝቡና ልሂቃኑ ወደ ቀጣይ አጀንዳዎች እንዳይሄዱ ለማድረግ ሲሉ ቀነ ገደብ ያልተቀመጠለት መቼ እንደሚያበቃ የማይታወቅም የጥቆማ ጥሪ ያቀርበዋል ሲል ይጨምራል። ጠቅላይ ሚኒስትር አብይ ባሳለፍነው ሳምንት በነበረው የፓርላማ ንግግራቸው አዲስ መንግስት እንደሚዋቀርና ለዚህም ህግ ማሻሻል እንደሚያስፈልግ ገልጸዋል። ይህም ሌላ የዚያን ህዝብ መከራ መጨመሪያ ስልት ነው። ያ ህዝብ ከገባበት ቀውስ እንዲወጣ የህወት ፖለቲካዊ ችግር እንዲፈታና ሰላማዊ የፖለቲካ እንቅስቃሴ እንዲኖር የሚፈልግ መሪ ይህንን አዋጅ በፍጥነት አሻሽሎ ፕሬዚዳንትነቱንም ሰይሞ ወደ ስራ ይገባል እንጂ የመንግስቱን ስልጣን የሚያራዝም አዋጅ ሳይወጣ በኢሜል ጠቁሙኝ አይልም የሚለውም ትክክለኛ ሙግት ነው። እናም የትግራይ ህዝብ መንግስት የሚኖረው ፕሬዚዳንትም የሚሰየምለት መቼ እንደሚያበቃ የማይታወቀው የኢሜል መልእክት ተልኮ ሲያልቅ መቼ እንደሆነ እንደሚሻሻልም የማይታወቀው አዋጅ ሲወጣ ነው ማለት ነው። ይሄ ደግሞ ብዙ ወራትን እና ጊዜያትን ይፈጃል። እስከዚያው ድረስ የትግራይ ልሂቅ ይፋጃል፣ የትግራይ ህዝብም መከራውን ይገፋል። የሚለው የጠቅላይ ሚኒስትሩ እቅድ አካል ሊሆን እንደሚችል እርግጠኛነትን የተጠጋ ግምት የሚይዙ ሰዎች ይህንን ጊዜ ማባከን ከህወሓት ተምረዋል ይላሉ። አቶ ጌታቸው ረዳ በተሾሙ በት ወቅት ለወራት የነበረው ጭቅጭቅ ጥቅምት መጨረሻ ሳምንት ላይ የሰላም ስምምነት ተፈርሞ፣ ህወሀት ግን ፕሬዚዳንት መምረጥ የቻለው መጋቢት ላይ ነበር። እናም ለሚቀጥሉት ወራት ትግራይ መንግስት እንዳይኖረው፣ ተፈናቃይም በስቃይ ውስጥ እንዲቆይ የልማት ሰላም እንዳይታሰብ ለማድረግ የሚያስችላቸውን ጊዜ ማጥፋት ከህወሀት የተማሩት ጠቅላይ ሚኒስትሩ አሁንም ያንኑ ለመድገም ሲፈልጉ እንዲህ ያለ ነገር አምጥቷል የሚለው ሌላ ግምት ነው። ያ የሰጠናቸው የሁለት ዓመት ጊዜ አልቋለሁ ስላለቀ የህግ ማሻሻያ የሚፈልግ ጉዳይ አለ። ሲቀጥል በግለሰቦች ደረጃ ለውጥ ሊካሄድ ይችላል። ጠቅላይ ሚኒስትሩ ፕሬዚዳንቱን በኢሜይል አሳውቁኝ ያሉበት ምክንያት ምንድን ይመስልሃል? የሚለውን ሀሳብ ያቀረብንለት አንድ አስተያየት ሰጪ እሳቸው ማን ፕሬዚዳንት እንደሚሆን ወስነዋል፣ ይህንን ውሳኔያቸውን ይፋ ከማድረጋቸው በፊት በህዝቡ ተሳትፎም ጭምር መረጥሁት ለማለት ፈልገው ይሆናል በማለት ይናገራል። በዚህ ሐሳብ የማተስማማ አንድ አስተያየት ሰጪ በአንጻሩ ጠቅላይ ሚኒስትሩ ይህንን የኢሜይልን ጥቆማ ይፋ ያደረጉት ትግራይን አንበርክኪዋለሁ የሚል መልእክት ለማስተላለፍ ነው ትላለች። በአሁኑ ወቅት ለጠቅላይ ሚኒስትሩ የማይታዘዝ ጄኔራል፣ የማይታዘዝ ፓርቲና መዋቅር ያለው ትግራይ ብቻ ነው። በመላ ተጋሩ ዘንድ እሳቸውን በተመለከተ የአመለካከት ልዩነት የለም። እንደሚጠሉ፣ እንደ ደመኛ ጠላትም እንደሚታዩ ያውቃሉ። እሳቸውን እንደ አብርሃም በላይና ዮሐንስ ገብረ መስቀል ያሉ ሰዎች ካልሆኑ በስተቀር ማንም በወዳጅነት አያቸውም። እናም ብትጠላኝም፣ አሁንም ፕሬዚዳንትን የምሾመውና የምሽረው እኔ ነኝ። እያንዳንድ ተጋሩ ቢበዛ በጥቆማ ብትተባበር ነው እንጂ ሌላ ሚና የለህም፣ የሚል መልእክት ለማስተላለፍ አለመውና ለሌላው ኢትዮጵያዊም ትግራይም ቢሆን እኔ ነኝ ሿሚና ሻሪው የሚል ሐሳብ ለማስተጋባት አስልተው ነው ስትል ታብራረዋለች። ጠቅላይ ሚኒስትሩ የትግራይ ህዝብ ማኅበራዊና ኢኮኖሚያዊ እንዲሁም ፖለቲካዊ ቀውስ እንዲባባስ ስለሚፈልጉ የፕሬዚዳንቱን ቦታ ልባት እንዲያገኝ አይፈልጉም የሚለውን ሐሳብ አምንበታለሁ የሚል አንድ አስተያየት ስጭ ደግሞ በተለይ ከሰራዊቱም ሆነ ከህወሀት ሰዎች ፕሬዚዳንት እንደማይሾሙ እርግጠኛ ነኝ ይላል። የክልሉን አንድነት የከፋፈለውና ዳከመው ህውሀት አሁንም ተፈራራሚ ነኝና ጊዜያዊ መንግስቱ ይገባኛል በሚለው አቋሙ ቢጸናም በቂምና በቀለኛ እርምጃዎቻቸው የሚታወቁት ጠቅላይ ሚኒስትሩ ግን ከዚህ ቀደም እንደ ዱቄት በትኘዋለሁ ባሉ ወቅት ብንዋጋም ባንዋጋም ከእነዚህ ሰዎች ውስጥ ፕሬዚዳንት አላደርግም ብለው መናገራቸውን ያስታውሷል። እዚያ የተሸሸጉ አንዳንድ ሰዎች መጥተው መንግስት ይሁኑ ቢባል እና መቀሌ ቢመለሱ በምን አይናቸው ነው ሚዲያ ላይ ቀርበው እንደ ትናንትና መናገር የሚችሉት? መልካቸው ስለተበላሸ ብቻ አይደለም። ሞራልስ ደቋል። አልኮ ቤት በኩል ማንስ ነው የሚሰማቸው? ማነው የሚያምናቸው? ያምናቸው ካሁን በኋላ ፕሬዚዳንት እንዴት ይኮናል? አይኮንም። ስጎን ይሄ ታሪክ ነው። በፍጹም ብንዋጋ ባንዋጋ አይደገምም። ፕሬዚዳንት በኢሜይል ጠቁሙኝ ያሉት ጠቅላይ ሚኒስትሩ የተፈራረሙት ውል በሁለቱ ተፈራራሚዎች መካከል በሚደረግ ስምምነት መንግስት እንደሚቋቋም ቢገልጽም፣ እሳቸው ግን ሌላኛውን መንገድ መርጠዋል። ይህንን ያደረጉትም ህወሓቶች አልስማማ ሲሉ ህዝቡ እንዲመርጥ እድል ለመስጠት ተገደዱ ለማለት ያመቻቸው ዘንድ ነው የሚል አስተያየት ሰጪ ደግሞ በጉልበት ሳይሆን ህዝብ አሳትፌ የሾምኩትን ሰው ህወሓት አልቀበልም አለ ብለው ለመናገር ያስችላቸው ዘንድ ያደረጉት ሴረኛ ተግባር ነው ይልና ይህንን ቦይኮት ማድረግ እጅግ አስፈላጊ ነው ይላል። ጠቅላይ ሚኒስትሩ ይህንን የኢሜል ጥሪ ያቀረቡት ለይስሙላ እንጂ ከፍተው እንደማያዩትም ይታወቃል የሚል አንድ አስተያየት ሰጪ አብዛኛው ሰው እሳቸው ፕሬዚዳንት እንደሆኑ የማይፈልጓቸውን ሰዎች ቢጠቁም ፕሬዚዳንት ያደርጋሉን? ሲል በሳቅ ታጅቦ ይጠይቃል። ጠቅላይ ሚኒስትር አብይ ውሸታምነታቸው ከዘ ኢኮኖሚስት እስከ አል ጀዚራ፣ ከሲኤንኤን እስከ ዶቼ ቬለ የተዘገበለት ቢሆንም እሳቸው ግን ይህንን አመላቸውን አልተውትም። ባሳለፍነው ሳምንት ቀጣዩን ጊዜያዊ መንግስት በማስመልከት ከህወሓት በተጨማሪ ከሌሎች የፖለቲካል ድርጅቶች ጋር እየተነጋገሩ መሆናቸውን መግለጻቸው አይዘነጋም። ከፓርቲዎች ጋር ከቲፒኤልኤፍም፣ ከሌሎች ፓርቲዎች ጋር ንግግሮች እያደረግን ነው በዚህ ንግግር መሰረት ኢንትሪማሽን ይቀጥላል የሚል እምነት በኛ በኩል ያለው። ይህ ጥንቅቅ ያለ ውሸት ነው። ጠቅላይ ሚኒስትሩ በዚህ ጉዳይ ላይ ያነጋገሩት አንድም የተቃዋሚ ድርጅት እንደሌለ ኢትዮ ፎረም አረጋግጧል። መቀመጫቸውን መቀሌ ካደረጉት ድርጅቶች መካከል አንዱ የሆነውን ሳልሳዊ ወያኔ ትግራይን የሚመሩት አሉላ ኃይሉና የሦስት የሶስት ፓርቲዎች ጥምረት አመራር አባል የሆኑት የውድብ ናጽናት ትግራይ ሊቀመንበር ደጀን መዝገቡ ከጠቅላይ ሚኒስትሩ ጋር ንግግር አለመደረጉን ለኢትዮ ፎረም ካረጋገጡት ፖለቲከኞች መካከል ናቸው። ጋገለ እውነትም አላገኘም ከሶስት ፓርቲዎች ኪዳን የመሰረቱ ፓርቲዎች አሉ ድ እናትነት ባይቶና አረና ከሶስታችን ጋር ምንም አይነት ግንኙነት እንደሌለ ፎርማል የሆነ ግንኙነት እንደሌለ ነው እስካሁን ዐቢይ ያንን የመሰለ ቅጥፈት መናገር ያስፈለጋቸው የትግራይን የፖለቲካ ችግር ለመፍታት የትግራይን ሕዝብ መንግስት እንዲኖረው ለማድረግ የሚጥሩ ሰው መስለወቱ እንዲታዩ ነው የሚሉ አስተያየት ሰጪዎች ብዙ ገድለው ብዙ አውድመው ብዙ አቁስለው የተውትን የትግራይን ህዝብ ችግር ለመፍታት ይሰራሉ ብሎ የሚጠብቅ ሰው ጤናው የተጓደለ ነው ይላሉ። አሁን ትግራይ ውስጥ ነዳጅ እንዳይገባ አድርገዋል። በጀት ከልክለዋል። የትግራይ ፖለቲከኞች የገቡበት መከፋፈል ስር እንዲሰድ የሚያስችላቸውን አበርክቶም እያደረጉ ነው። በአንድ እጃቸው ሰዓት በሌላኛው ቤንዚን ይዘው የሚቀርቡት ጠቅላይ ሚኒስትሩ በኢሜል ጥቆም አስጠኝ ሲሉት ኢሜል ልልክ ኮምፒውተርና ስልክ ከፍቶ ሲመቻች እንደማየት ያለ ትራጀዲ ግን የለም የምትል ቀደም ሲል አስተያየቷን ያጋራቻት አስተያየት ሰጪ ይህንን የትኛውም ትግራዋይ ቦይኮት ማድረግ አለበት ትላለች። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።